ፒፎርጂ በአረንጓዴ ኢኮኖሚ ልማት ላይ ትኩረቱን ያደረገ ኢኒሽቲቭ ነው። ይህ አለም አቀፍ ጥምረት በቬትናም ሀኖይ ከተማ የ2025 ቱን አራተኛውን ጉባኤ አካሂዷል። እንግዲህ ይህ ጥምረት በተለያዩ ይህን ጉዳይ በሚመለከታቸው ሀገራት ኢትዮጵያን በመሰለ በአየር ንብረት ለውጥ ላይ ሰፊ ጥረትና ትኩረት እያደረጉ ያሉ ሀገራት ላይ የተመሰረተ በነሱ የአባልነት እና መስራችነትም የቀጠለ አድርገን የምንወስደው ጥምረት ነው። ይህ ጥምረት አስራ ሁለት ሀገራት ላይ ደርሷል፣ በአባልነት ማለት ነው። ነገር ግን በቀዳሚ መስራችነት ግን ኢትዮጵያን የምትጠቀስ ሀገራት ከአፍሪካ ኢትዮጵያን ጨምሮ ሶስት ሀገራት አሉ ደዋ እና ኬንያ ሁለቱ ኬንያና ኢትዮጵያ በመስራችነት የሚታወቁ ናቸው። የጥምረት በዋናነት ከአየር ንብረት ለውጥ ላይ ትኩረት አድርገው የሚሰሩ መንግስታትን እንዲሁም ደግሞ ባለድርሻ አካላትን በጋራ በማስተሳሰር የግሉ ዘርፍ ከመንግስት ጋር አብሮ በመደመር በተሻለ የአረንጓዴ ልማትን እዛ ላይ ያሉ የአየር ንብረት ለውጥን ለመከላከል ጥረት የሚደረጉ ስራዎችን ከችግር ፈቺ ከሆኑ መፍትሄ ከሚሰጡ ስታርታፖች ጋር ተደምሮ ማለት ነው ስራዎች እንዲሰሩ የፋይናንስ ግኝትን የማመቻቸት ስራዎችን ያከናውናል። እንዲሁም ደግሞ ከአየር ንብረት ለውጥ በተጨማሪ ሌሎች የሚሰራቸው በተለይም የ2030 የተባበሩት መንግስታት ድርጅት የዘላቂ ልማት ግቦች ተብለው የሚጠቀሱ አሉ። እነዚህ የዘላቂ የልማት ግቦች መሳካት የሚያስችላቸው ሂደቶች ላይ ትኩረት አድርጎ ይሰራል። እንዲሁም ደግሞ የፓሪስ ፕሮቶኮል አየር ሁለት ፕሮቶኮል ስምምነቱን እናውቃለን። በርካታ ሀገራት ያንን መፈረማቸውን እዛ ላይም በማተኮር ለዛ ግብ ዘላቂነት የሚሰራ ነው። ስለዚህ እነዚህ ሂደቶች በሙሉ በዋናነት ሀገራት የአየር ንብረት ለውጥን ለመከላከል የሚያደርጉትን ጥረት የሚደግፍ ነው። እዚህ ከተማ በቬትናም ሀኖይ ነው ሲከናወን የቆየው እንግዲህ በ2017 እንደ ኤውሮፓውያን አቆጣጠር ነው የተጀመረው። ነገር ግን የመጀመሪያ ስብሰባውን ወይም ደግሞ ጉባኤውን ያደረገው 2018 ላይ ነበረ። አሁን በየሁለት ዓመቱ እየተደረገ አራተኛው ላይ ደርሷል። በዚህ በቬትናም ሀኖይ ሲካሄድ ማለት ነው። ኢትዮጵያውያን እዚህ የአየር ንብረት ለውጥ ላይ በተለያየ መልኩ ከፒፎርጂ ጋር በጋራ ፋይናንስ በመደረግ እና በሌሎች ትብብሮች የሚሰሩ እዚህ ኤግዚቢሽኖቻቸውን የሚሰሩትን ስራ አቅርበዋል። በጥቂቱ ምን ይዘው ቀርበዋል የሚለውን ደግሞ አግኝቻቸው ከነሱ ጋር ነው ማወራው። ጤና ይስጥልኝ። ሰላም። እኛ የተሰማራ ነው በፕላስቲክ ሪሳይክሊንግ ነው፣ ፕላስቲኮችን ሪሳይክል በማድረግ ፖንድና ኢሪጌሽን በመስራት ነው። እዚህ በዋነኝነት ፒፎጅ ላይ የተገኘንበት ምንድን ነው፣ ፕላስቲኮችን ባዮዲግሬደብል በማድረግ ለፖሊቴን ቲዩብነት መጠቀም ነው። ይህም ምንድ ነው የሚጠቅመው፣ ፕላስቲክ ችግኞች በሚተከሉበት ጊዜ በቀላሉ እንዲጸድቁ ያደርጋቸዋል። ያ ማለት እያንዳንዱ ችግኝ የሚተከለው ከነ ፕላስቲክ ከነ ፕላስቲክ ይሆናል ማለት ነው ስለዚህ ፕላስቲኩ በቀላሉ ባዮዲግሬደብል ነው። ወደ አፈርነት በመቀየር በሚገባ እንዲጸድቁና ወደ ዛፍነት እንዲቀየሩ ያደርጋቸዋል ማለት ነው። ትልቅ ትልቅ ኤክስፖር ነው፣ የአለም መሪዎች ነው የተገኙበት። ጠቅላይ ሚኒስተራችን አይቶልናል። በጣም ነው በፕሮጀክቱ የተደነቁትኝ። እንደሚያግዙንም ተስፋ ሰጡናል። በጣም አድርጌ ነው የማመሰግነው። እሺ ጤና ይስጥልኝ። በዚህ በቬትናም ሀኖይ ኢትዮጵያውያን ኤግዚቢሽኖቻቸውን እያቀረቡ ነው። በፒ ፎር ጂ እንዳልኩት ዘላቂ የሆነ የእድገትን ለማረጋገጥ የአየር ንብረት ለውጥ የሚመጡ ችግሮችንና መመሰቃቀሎችን ለመፍታት የሚያስችሉ ችግር ፈቺ የሆኑ ጥናቶችና ምርምሮቻቸው ላይ ትኩረት አድርገው ነው እዚህ እንዲያቀርቡ ተጋብዘው ኤግዚቢሽኑንም እያቀረቡ የሚገኙት። እዚህ አጠገቤ አንድ ኢትዮጵያዊ አግኝቻለሁ። ጤና ይስጥልኝ ሰላም። ኢትዮጵያ ውስጥ ያለውን የክሊን ኩኪንግ ችግር ለመፍታት ነው። እኛ የወልሽ ለሃውስሆልድ የዚህ አይነት ስቶቭ እንሰራለን። ለኢንስቲትዩሽን፣ ለትምህርት ቤት፣ ለምናምን ነገሮች የዚህ አይነት ነገር እንሰራለን። እዚህ ውስጥ የምንጠቀመው ፊውል ፔሌት ነው። ፊውል ፔሌቱን እኛ ከቆሻሻ ነው የምንሰራው፣ ከቡና አተላ፣ ከሰጋቱራ፣ ከጫት ገራባ ነው የምንሰራው እና እዚህ ውስጥ ስታነጁ ልክ እንደ ቡታ ጋዝ ነው። 95 በመቶ አየር ብክለት ያጠፋል። 65 በመ። ፊውል ኮንሰምሽን ይቀንሳል፣ ኮስት ይቀንሳል፣ 50 በመቶ ኩኪንግ ታይም ይቀንሳል። የንጹህ የመጠጥ ውሃ ችግርን መቅረፍ የምንችልበትን ቴክኖሎጂ ይዘን ነው የመጣ ነው። ምንድን ነው የሚደረገው እዚህ ውስጥ እንግዲህ እንደምታዩት ኪዮስክ ማለት ያው እንደ ሱቅ ነገር ተሆነና እዛ ውስጥ ግን የውሃ ማጣሪያ ሲስተም አለ። በቀን እስከ አስር ሺህ ሊትር ንጹህ የመጠጥ ውሃ ማጣራት የሚችል ነው። ድንገተኛ ጉብኝት በሚያደርጉበት ሰዓት ጠቅላይ ሚኒስትሩ በበኩሌ በጣም ትልቅ ደስታ ነው የተሰማኝ። በተለይም ደግሞ ስለዚህ ቴክኖሎጂ ደግሞ መስማታቸው ከሳቸው ካላቸው የሀገርን ከማልማት ጋር ቴክኖሎጂ ቤዝድ በሆነው ሁኔታ ሁኔታ ይሄንን እዛ ላይ ኢንተግሬት እንደሚያደረጉት ተስፋ በማድረግም ጭምር ነበር እና የሳቸው ይሄንን መጎብኘት ለእኛ ሞር ትልቅ ማበረታቻም አይነት ነው ሆኖ የተሰማን እና ሪሊ እኛ ደስ ብሎ ነው ስፔሻሊ ኔ ደስ ብሎኛል። ፒ ፎር ጂ እንግዲህ በተለያዩ የአረንጓዴ ልማትን በማበረታታት ረገድ የሚሰሩ ብቻ ሳይሆኑ በዘላቂ የልማት ግቦች በምግብና በእርሻ ሀገራት እንዲበቁ ማድረግ እንዲሁም ደግሞ በንጹህ የመጠጥ ውሃ ከዛም ባለፈ በክሊን ኢነርጂ የሚሉት ወይም ደግሞ ንፋስን ውሃ ላይ ትኩረት ያደረጉ ስራዎች መስራትን የሚያበረታታ ነው። ኢትዮጵያ እንደሚታወቀው በዚህ ረገድ ሰፊ ርቀቶች መሄዷ ይታወቃል። አንዱ እዚህ ኢትዮጵያውያን ይዘውት ከቀረቡት ጉዳይ ውስጥ የሆነውንና ከምግብ ጋር የተገናኘ ራስን የምግብ ለዋላይነትን በማሸነፍ ረገድ የምግብ ለዋላይነትን በማስጠበቅ ረገድ የተገኙ ውጤቶችን ወደሚያሳይ ኤግዚቢሽን ነው የምወስዳችሁ እዚህ የኢትዮጵያዊት ይህንን ኤግዚቢሽን አቅርባ አግኝቻለሁ። አይፋ ፉድስ የተባለ ድራይድ ፍሩትን የደረቁ ፍራፍሬዎችን ለምግብነት እንዲሆን ለአንድ ዓመት ሼልፍ ላይፍ እንዲኖረው ተደርጎ ለሰዎች ለስናክም ሊጠቀሙበት ተደርጎ ስታንዳርዱን እና ኒውትሪሽኑን ጣዕሙን ጠብቆ የተዘጋጀ ምግብ ነው። ፕሮዳክቶቻችን ምንም አይነት ኬሚካል አይገባባቸውም፣ ስኳር አይገባባቸውም፣ አዲቲቭ አይገባባቸውም። እስጀስት ፍሩቶቹ ደርቀው ለምግብነት እንዲውሉ ነው የምናደርገው። ጥሩ ኤክስፒሪንስ ሼሪንግ ነበረ። ከጠቅላይ ሚኒስትሩ ጋር የነበረንም ጊዜ ጥሩ ነበረ። ፒፎርጂ እንግዲህ በቬትናም ሀያ ሀያ አምስት አራተኛውን ጉባኤውን አድርጓል። ከሁለት አመት በኋላ ለኢትዮጵያ ይህን ጉባኤ እንድታዘጋጅም ያቀረበበት የሰጠበት እና እድሉ በዛ መልኩ የተመቻቸበት ሆኗል ማለት ነው። ስለዚህ የፒፎርጂ በሁለት አመታት ጊዜ ውስጥ በኢትዮጵያ የሚጠበቅ ይሆናል ማለት ነው።